ዛሬ ሰፊዬ ሳፕራይዝ አደረገችኝ ማለት ነው። እውነቴ ነው የምላችሁ። እኔ በነገራችን ላይ ማለት ነው ገጠር ገጠር ነገር ወይም ደግሞ ባህር ቦታ ነገር ምናምን በጣም ነው የምወደው ማለት ነው፣ በጣም እወዳለሁ። ግን ያው ባህር እፈራለሁ በነገራችን ላይ ግን ማለት ነው በቀዳር ላይ ቁጭ ብዬ ምናምን ማየት በጣም እወዳለሁኝ ማለት ነው። እንደዚህ ስላችሁ ዋና ትችያለሽ እንዳትሉኝ እኔ ዋና አልችልም። እና ገጠር በጣም እንደምወድ ታውቃለች ሰፊዬ ማለት ነው። ያው አረቦች ታውቃላችሁ እንሄድ የሆነ ቦታ ሲሏችሁ የት ነው ስትሏችሁ አይወዱም እና ለባብሽና ልንሄድ ነው አለችኝ ሆነ ቦታ ልንሄድ ነው ለባብሽ ስትለኝ እኔ መሰለኝ ገጠር ቤታችን ነው ገጠር ቤታችን ነው የመሰለኝ ከዛም በኋላ ግልግል ሳይ ምግብም አልያዘችም ብዙ ጊዜ ገጠር ቤታችን ስንሄድ ምግብ ጠልበን ነው የምንሄደው ዶሮ ምን ምንም ይዘን ነው የምንሄደው ማለት ነው ሳያት ዶሮም አልያዘ አልያዘችም ምንም አላደረገች። እኔ ግን ያው ልብስ የለባብሽ ተነሰው ገጠር የምንሄድ ስለመሰለኝ ስለመሰለ ጃኬትም ያዝኩ ማለት ነው። እና ሳያት ምንም ነገር አልያዘችም። ዶሮም አልጠለበችም፣ ስጋም አልጠለበችም፣ ካብዝም አልጠለበችም። ብዙ ነገር እንትን ትይዝ ነበር አልያዘችም። ከዛን በኋላ ያው እኔ ደሞ ታውቃላችሁ መጠየቅ አልፈለግም። ምክንያቱም እነሱ ስጠይቋቸው ደስ አይላቸውም ማለት ነው። በተለይ የኔ ሰትዮ በተለይ ደስ አይላትም፣ አትወድም። እና ዘንብዬ ተጓዝኩኝ እላቸዋለሁ ተጓዝኩ ዝም ብዬ ማለት ነው። ከዛ እዛ ስደርስ ግን ስማም ደስ ሲል መቤቴን ደስ ሲል ማለት ነው። በጣም ብዙ ምንገር ነው ይሄ ነው አወኩኝ። በቃ ሌላ ቦታ እንደሆነ ግን ይሄት ይሆን እላለሁኝ። በረዶ ቦታ ነው እንዳልል ያው አሁን በረዶ አልቋል። የለም እንትን በገው ገብቷል፣ ሰፊዬ ገብቷል ማለት ነው። ብቻ ግን ተወጆዋለች በጣም የምትወጁ ቦታ ነው ወስዱሻለች ማለት ነው እና እየሄድርን እየሄድርን እያለ መድረስ አይቀርም። ቦታው ስደርስ እናቴ በስመ አብ እንዴት እንደሚያምር አትጠይቁኝ። እግዚአብሔር ምስክር ነው። እንደምታወት ባህሩ ሲያምር የእውነት ለመጀመሪያ ጊዜ ማለት ነው በባህር ላይ ስሄድ ማለት በባህር ላይ ስሄድ ስላችሁ፣ አሁን ይሄ ያለንበት እኛ የገባንበት እንደ ጀልባ ነገር ምትመስሏት እንድትዩናት፣ ግን ደግሞ እኔ ለመጀመሪያ ጊዜ ሲሄድባት ነው ማለት ነው እና እዛ ገባን ሄዶ ግቡ ጀልባ ላይ የተሰቀሉ ተባልን። ልጆቹ ልጆቹ ነን ነው ማለት ነው። ትልልቆቹ ተቀመጡ እኛ ገባን ማለት ነው። የእውነት ነው የምላችሁ፣ እግዚአብሔር እንዴት ደስ እንዳለኝ አጠይቁኝ። በስመ አብ ደስ አለሽ ምን አምስተኝ እንዲህ በጣም ነው ደስ ያለኝ አልኳት። በጣም ደስ ብሎኛል፣ ሰርፕራይዝ ነው ያደረግሽኝ አልኳት። ምክንያቱም ከዚህ በፊት እኔና ሕፃኗ ልጅ ምን አረገችን መሰላችሁ ተልጅ ቦታ ልንሄድ ነው ለባብሱ ምናምን አለችን፣ እና እኛ በጣም ደስ ብሎ ንጻ ማለችን። በጣም ትወዳለች ተልጅ ደስ ብሎን ለባበስን እና ጃኬታችንን ምናምን አስተካክለን ልክ ስንሄድ፣ የት ብንሄድ ጥሩ ነው? ሆቴል ወይኔ እዛን ጊዜ ምን አለ ባልሄድኩኝ አልኳትኝ። እኔ እኮ ተልጅ መስሎ ነበር እንጂ በረደ ቦታ መስሎ ነው እንጂ እኔ መች መጣ ነበር አልኳት። እሷ ሳቀችብኝ፣ እና አይ በቃ ካላስማፌ በረዶ እዚህ ተቀመጡ ምናምን ተባል ሆቴል ውለን መጣን። ከዛ ዛሬ ገጠሩ ቤት እንዳልሆነ ሰዓት ምናልባት እዛ ነበር የመሰለኝ ግን አይደለም። እንደምታዩት የሚያምር ቦታ ላይ ወሰደችኝ ማለት ነው። በጣም ነው ደስ ያለኝ። እግዚአብሔርን አንዳንዴ ታውቃላችሁ፣ ቤት ውስጥ ቁጭ ስትሉ ብዙ ነገር ታስባላችሁ። ብዙ ነገር የሆነ እንዴት ልባላችሁ፣ ብዙ ነገር ጭንቅላታችሁ ላይ ይመላለሳል ማለት ነው። አንዳንዴ ወጣ ስትሉ ደግሞ የሆነ መንፈሳችሁ ይታደሳል፣ ደስ ይላችኋል። በቃ ንጹህ አየር ትቀበላላችሁ ሁሌ እቤት እቤት እቤት ግን በጣም ይሰለቻል እግዚአብሔርን አንድ አይነት ስራ ጠዋት ተነስታችሁ፣ አንድ አይነት ስራ ማታም፣ አንድ አይነት ስራ ቀንም፣ አንድ አይነት ስራ በጣም ነው የሚሰለቸው። እና ስለዚህ አንዳንዴ ወጣ ብላችሁ እንደዚህ ስትመለሱ በጣም ነው ደስ የሚለው ማለት ነው። ባህሩ ራሱ እንዴት እንደሚያምር እያያችሁት ነው። እኔም ደግሞ ከሕፃኖቹ ጋር በጀልባ እነሱን ብዙም አላስገባቸውም፣ ምክንያቱም ያው እኔ እንደምለቀው ስለማቅ እነሱን አላስገባቸውም ማለት ነው እና እንደምታዩን ወስዶ መለሰን ማለት ነው። እና በጣም ደስ ይል ነበር። እግዚአብሔርን በጣም ደስ ብሎኛል። እውነት እንዲህ እኔ በጣም የሚያስፈራ ነበር የሚመስለኝ፣ እንደዚህ በባህር ላይ የሚሄድ በጀልባ ላይ ሲሄዱ እራሱ እንደዚህ እኔ እንቀጠቀጣለሁ፣ እንደዚህ የሚሄዱ ሰዎች ሳይ ማለት ነው። ግን በጣም ነው ደስ የሚል፣ ማርያምን በጣም ማለት ነው አያስፈራም ሁሉ ማለት ነው። ስለዚህ አሁን በድጋሜ እንግዲህ ኢትዮጵያ ስገባ ደግሞ ባህር አለ ኢትዮጵያ። ብቻ በባህር ሄዳለሁ ከባሌ ጋር ማለት ነው፣ እንደ ግዜር ፍቃድ እና ስለዚህ በጣም ደስ ይላል። እውነት እኔ ደስ ብሎኛል ብቻ የምር በብዛት ግን አሁን እዚህ ብሔሩት ላይ ያው ብዙዎች በግሩብ ምናምን ተልጅ ቦታ በረዶ ቦታ ይሄዳሉ። ብዙዎች በግሩብ ባህር ቦታ ይሄዳሉ። እንደዚህ ብዙ ጊዜ በግሩብ በግሩብ እየፈጠሩ ያው ይሄዳሉ። ግን እኔ ሂጅ አላውቅም እውነት ለመናገር ሂጅ ማላውቅም እና ስለዚህ ደስ የሚል ጊዜ ነበረ አሳልፌ የመጣወትኝ በጣም ደስ ይላል ነበር። ከዛ ከሽርሽር ስንመለስ ደው